የእንግሊዝ ፕሪሚየር ሊግ አስረኛ ሳምንቱ ላይ ደርሷል። በዚህ ሳምንትም ተጠባቂ የጨዋታ መርሃ ግብሮች ይከናወናሉ። ከነዚህ ተጠባቂ ጨዋታዎች መካከል አንዱ በኖቲንግሃም ፎረስት እና በማንቸስተር ዩናይትድ መካከል የሚደረገው የጨዋታ መርሃ ግብር ነው። ኖቲንግሃም ፎረስት በተከታታይ ጨዋታዎች ላይ ውጤት እያጣ ይገኛል። በዚህም አዲስ አሰልጣኝ ወደ ክለቡ ካመጣ በኋላ ውጤቱ እንዴት ባለ መንገድ ሊቀጥል ይችላል የሚለው አሁንም አጥያቂ ሆኖ ብዙዎችን እያነጋገረ ይገኛል። በአንጻሩ ማንቸስተር ዩናይትድ በተከታታይ ሶስት እንግሊዝ ፕሪምሊግ ጨዋታዎች ላይ ውጤት ያመጣና ያሸነፈ ሲሆን በዚህ ጨዋታ ላይ የሚያሸንፍ ከሆነ ለአራተኛ ተከታታይ ጊዜ በፕሪምየር የሚያሸንፍ ይሆናል ማለት ነው። እናም ሁለቱ ቡድኖችን የሚያገናኘው ጨዋታ እጅግ በጉጉት ይጠበቃል። በጨዋታው ላይ ምን አይነት ነገሮች ይጠበቃሉ? ከጨዋታው ፊት ታክቲካል፣ ቴክኒካል ጉዳዮችን በተመለከተ ምን አይነት ሀሳቦች ስ የተነሱ ነው የሚለውን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራቸው ይሆናል። ሰላም ጤና ይስጥልኝ። የተወደዳችሁን የተከበራችሁ ውዴ ቻናላችን ተከታታዮች በያላችሁበት የዓለም ክፍል እንዴት ናችሁ? እንዴት ቆያችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቱብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቱብ ገጹን ሰብስክራይብ በማድረግና የሮል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁ ደግሞ ቪዲዮውን ስትጀምሩ ዩቱብ ፕሮግራሙን ለብዙዎች እንዲያደርሰው ላይክ እያደረጋችሁ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አበሬያችሁ ቆይታ አደርጋለሁ። ነገር ግን ወደ ፕሮግራማችን ከማለፋችን በፊት አንድ ነገር ለማለት ትፈልጋለሁ። ከሰሞኑ እንግዲህ በኦሮሚያ ክልል በአርሲ ዞን በጉና በመርቲ በሸርካ በሆሎ በሆሎንቆዋቢ ወረዳዎች የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሃይማኖት ተከታዮችና ካህናት ላይ ግድያዎች መፈጸማቸውንና እንዲሁ ደግሞ ስቃይም እየደረሰባቸው መሆኑ ተሰምቷል። ስለዚህም ለሞቱት ወገኖቻችን በሙሉ ነፍስ ይማርልን ለማለት እንፈልጋለን። ከዚህም በተጨማሪ ደግሞ ያዘኑትን እግዚአብሔር አምላክ መጽናናቱን ይስጥልን ለማለት እንወዳለን። በመላው ሀገራችን በሙሉ እንግዲህ ለህዝቦቻችን ሰላምና፣ ጤና ፍቅር እንዲሰፍን በአራዳ ሜዳ ፕሮግራማችን ስም እንመኛለን። ወደ ፕሮግራማችን ስናልፍ ቀደም ሲል ባነሳውት በኖቲንግሃም ፎረስት እና በማንችስተር ዩናይትድ ጨዋታ ዙሪያ ቆይታ እናደርጋለን። እንግዲህ እንደምታውቁት ሁለቱ ቡድኖች በተለያየ ፎርም ላይ ሆነው የሚያደርጉት የጨዋታ መርሃ ግብር ስለሆነ እዚኛው ጨዋታ ላይ ምን አይነት ፐርፎርማንስ ያሳያሉ፣ ከዛ ባለፈ ጨዋታ ውስጥ ላይ ምን ምን ነገሮች ይጠበቃሉ የሚለው የብዙዎችን ትኩረት የሳበ ጉዳይ ሆኗል። እንደምታውቁት ኖቲንግሃም ፎረስት ዘንድሮ በጣም በብዙ ስትራግል እያደረገ በብዙ እየተፈተነ ና ብዙ ጠውሮዶችን እያሳለፈ ነው የሚገኘው። አሰልጣኞችን እየቀያየረ ነው፣ ግን ደግሞ ለውጥ እየመጣ አይደለም። ይሄ በጣም ለክለቡ አስጨናቂ ሆኗል። በባለፈው አመት ለረጅም ወራት ሶስተኛ ደረጃ ላይ የቆየ ና በኋላ እንኳን ምንም ቢንሸራተት በኋላ ግን ደግሞ ወደ ዩሮፓ ሊግ የሚያስገባውን ቦታ በመያዝ የውድድር አመቱን ያጠናቀቀ ማት ሴልስን የመሰለ ግብ ጠባቂ ደግሞ በፕሪሚየር ሊጉ የወርቅ ጓንት አሸናፊ በመሆን ከዳቪድ ራያ ጋር ውጤታማ መሆኑን ያስመሰከረ ግብ ጠባቂ ያለበት በጣም ምርጥ ምርጥ ተጫዋቾችን በባለፈው ውድድር አመት ያስመለከተን ቡድን በዘንድሮ አመት እንዴት ባለ መንገድ ሊንሸራተት ቻለ የሚለውን ነገር በራሱ ማየት የሆኑ አይነት ሰፋ ያሉ ጉዳዮችን ማንሳት የሚያስፈልግ ይመስለኛል። ግን ዞሮ ዞሮ ደግሞ ኖቲንግሃም ፎረስት አሰልጣኞችን ከመቀያየር ወደኋላ አላለም። በመጀመሪያዎቹ ሳምንታት ላይ ኑኖ ኤስፒሪቶ ሳንቶ፣ ባለፈውም አመት ከዚህ ቡድን ጋር አብረው በአሰልጣኝነት ስለቆዩ በዚህም የውድድር አመት በመጀመሪያዎቹ ሳምንታት ላይ በአሰልጣኝነት ስንመለከታቸው ነበር። ምናልባት እሳቸውን ማሰናበት ትክክለኛው ነገር ነው ወይ ራሱን የቻለ አጠያያቂም ጉዳይም ቢሆን ነገር ግን ደግሞ ማሪናኪስ የክለቡ ባለቤት እኚህን አሰልጣኝ ነበረ ከኃላፊነታቸው ያነሱት ማለት ነው። በኋላ በቶተናም ባለፉት አመታት የተመለከትናቸው ናቸው። አንጄ ፖስቴኮግሉ ወደዚህ ክለብ አሰልጣኝነታቸው መጡ። ነገር ግን አንጄ ፖስቴኮግሉ ውጤት ሊቀናቸው አልቻለም። በቼልሲ ከተሸነፉ በኋላ ኢሚዲትሊ አሰልጣኙን ከኃላፊነታቸው ማንሳታቸውን ይፋ አደረጉ። እንግዲህ በተከታታይ በተደረጉ ጨዋታዎች ላይ ውጤት አልመጣም። ከዛ ደግሞ አሁን ሲያንዳይችን ወደ እዚህ ክለብ አምጥተዋቸዋል ማለት ነው። ሲያንዳይችን ለረጅም ዓመታት በበርነ ላይ የመናቃቸው አሰልጣኝ ናቸው። አሁን እሳቸውን ወደዚህ ክለብ በአሰልጣኝነት አምጥተዋል። ብዙ ስሞች ከዚህ ክለብ አሰልጣኝነት ኃላፊነት ጋር ተያይዘው ሲነሱ ነበር። በመጨረሻም ግን ሲያንዳይች የክለቡን አሰልጣኝነት ተረክበዋል። ፖርቶን አሸንፈዋል በዩሮፓ ሊጉ ለለባዶ። ይሄ ከረጅም ጊዜ በኋላ የተገኘ ድል ነው። ምክንያቱም ኖቲንግሃም ፎረስት እንግዲህ በመክፈቻው ጨዋታ ብሬንትፎርድን ካሸነፈ በኋላ በተከታታይ ጨዋታዎች ላይ ውጤት ሲያጣ ተመልክተናል። በዌስትሃም በአርሰናል እንዲሁ በካራቦ ካፕ በሱዋንሲ የተሸነፉባቸው ተከታታይ ጨዋታዎች ነበሩ። ከዛ በሊጉ ና በዩሮፓ ሊጉ ደግሞ ከበርንሌ ና ከኖቲንግሃም ከሪያል ቤቲስ ጋር አቻ የተለያዩባቸው ጨዋታዎች ነበሩ። ከዛ በመቀጠል እንግዲህ በኤሮፓ ሊግም ጨዋታ ተሸንፈዋል። በሰንደርላንድ ተሸንፈዋል። በኒውካስል በቼልሲ ተሸንፈዋል ማለት ነው። እና ክለቡ ምን ያክል አጣብቂኝ ውስጥ እንደገባ በተከታታይ ጨዋታዎች ላይ እየተመለከትን እንገኛለን። አሁን በአምስት ነጥቦች 12 የግብዳ አስመዝግበው 18ኛ ደረጃ ላይ የተቀመጡት እና እንዲህ አይነቱን ነገር ለማብራራትም ትንሽ ይቸግራል። ምክንያቱም አምና ጥሩ የነበረ ቡድን ከነ አርሰናል ከነ ሊቨርፑል ጋር ሲፎካከር የነበረ ቡድን እንዴት በአንድ ጊዜ እንደዚህ አይነት ውጤት ሊያስመዘግብ ቻለን፣ እንዴት ወደዚህ የውጤት ቀውስ ሊመጣ ቻለ የሚለውን ማንሳት በራሱ ትንሽ አስቸጋሪ ይመስለኛል ግን ዞሮ ዞሮ ክለቡ እንደዚህ አይነት ሁኔታ ውስጥ ነው የሚገኘው። እስካሁን ድረስ በዚህ የውድድር ዓመት ባደረጋቸው የጨዋታ መራገብሮች አንድ ጨዋታ ብቻ ነው ያሸነፈው ከዘጠኙ ጨዋታዎች ማለት ነው እና ይሄ የውጤት ቀውስ ውስጥ በትክክል መግባታቸውን በግልጽ የሚያሳይ ጉዳይ ነው። ከዛ ባለፈ ግን እንግዲህ የጨዋታ የሚከናወነው ደግሞ ጥሩ ፎርም እያሳየ ከሚገኘው ከማንቸስተር ዩናይትድ ጋር ነው። ማንቸስተር ዩናይትድ በተከታታይ ጨዋታዎች ላይ እያሸነፈ ነው የሚገኘው። ሰንደርላንድን፣ ሊቨርፑልን፣ ብራይተንን ማንቸስተር ዩናይትዶች ማሸነፍ ችሏዋል። ትላንትና ደግሞ ፕሮግራም ሰርተናል፣ ማለስ ብላችሁ ልታደምጡ ትችላላችሁ። በሩበን አሞሪም ማንቸስተር ዩናይትድ ምን ምን ነገሮችን እያሻሻለ ነው፣ አሰልጣኙ ምን ምን ነገሮችን በክለቡ እየለወጠ ነው የሚል ፕሮግራም ትላንት ሰርቻለሁ እና እሱን ገብታችሁ ልታደምጡ ትችላላችሁ። የኖቲንግሃም ፎረስትን መጥፎ ሪከርድ ስናነሳ እንግዲህ በባለፉት ካደረጋቸው ሰባት የፕሪሚየር ሊግ ጨዋታዎች በስድስቱ ተሸንፏል ማለት ነው። ከዛ በተጨማሪ ደግሞ እንደዚሁ አራት ተከታታይ ጨዋታዎች ላይ ክለቡ ጎል ለማስቆጠር ተቸግሯል። ይሄ ምን ያክል መጥፎ ሪከርድ እያስመዘገበ ስለመሆኑ በደንብ ገላጭ የሚሆን ይመስለኛል። በባለፉት ባደረጓቸው ጨዋታዎች ላይ ክለቡ ጥሩ ውጤት እያስመዘገበ አይደለም ብለን ስንል ለምሳሌ በቦርንመስ ሲሸነፉ፣ በቼልሲ ሲሸነፉ፣ በኒውካስል፣ በሰንደርላንድ ሲሸነፉ ጎሎችን ለማስቆጠር ፍጹም እየከበዳቸው መጥቷል፣ እና አሁንስ ክለቡ እንዴት ባለ መንገድ ከጎል ማስቆጠር ጋር ከድል ጋር ሊታረቅ ይችላል የሚለው ነገር ደግሞ በእነዚህ በቀጣይ የጨዋታዎቹ መርሃግብሮች ላይ የምንመለከታቸው ጉዳዮች ይሆናሉ ማለት ነው። ከዛ ባለፈ ግን ስለ ማይንስተር ዩናይትድ በተለይ ቁልፍ የሆኑ ነጥቦችን ማንሳት በጣም ተገቢ ነው። ይህንን ጨዋታ ከማከናወናቸው በፊት ስለ ክለቡ ፖዘቲቭ ኢነርጂ በጣም ብዙ ነገሮች እየተነሱ ይገኛሉ። ከዛ ባለፈ የማንስተር ዩናይትድ የፉትቦል ዳይሬክተር የሆኑት ዊልኮክስ ከማ ዩናይትድ ቲቪ ጋር በነበራቸው ቆይታ ላይ እንደተናገሩት እዚህ ክለብ ላይ የበለጠ ኢንቨስት እንደሚያደርጉ፣ ብዙ ዝውሮችን እንደሚፈጽሙ፣ ከዚህም በላይ ክለቡን እንደሚያጠናክሩም ሲናገሩ ቆይተዋል። በክለቡ ግን አዳዲስ ፈራሚዎች ደግሞ ለውጥ እያመጡ መሆኑን እየተመለከትን እንገኛለን። ለምሳሌ ብሪያን ምቤሙን ብንመለከት በዚህ የማይሰር ዩናይትድ ስብስብ ውስጥ በጣም ምርጥ ጊዜን እያሳለፉ ከሚገኙ ተጫዋቾች መካከል አንዱ መሆኑን እየተመለከትን እንገኛለን። ኤርሊንግ ሃላንድ እና ሙሐመድ ሳላ ናቸው እንግዲህ በ2025 የካሌንደር ዓመቱ ከተቀየረ በኋላ ብዙ የፕሪምየር ሊግ የጎል አስተዋጽኦችን ማድረግ የቻሉት ከነዚህ ተጫዋቾች በመቀጠል ብሪያን ሙቦ የመሆን ነው የምናገኘው ማለት ነው። እና ይህ ተጫዋች በማይሰር ዩናይትድ ምን ያክል ውጤታማ ጊዜን እያሳለፈ እንዳለ እየተመለከተን እንገኛለን። ባለፈውም ሳምንት ከብራይተን ጋር በተደረገው ጨዋታ ላይ እንደዚሁ ጎሎችን ሲያስቆጥር ተመልክተናል። የጨዋታው ኮከብ ያስባለውን ብቃት ነበረ በዚህ የጨዋታ መርሃ ግብር ላይ ማሳየት የቻሉ ከዛ ባለፈ ደግሞ በባለፉት ጨዋታዎቹ ላይ እንደተመለከት ነው ጎሎችን በማስቆጠር አሲስቶችን በማስመዝገብ ውጤታማ ጊዜን እያሳለፈ እየተመለከትን እንገኛለን ማለት ነው። ቅድም እናነሳ ነው ከነ ኤርሊንግ ሃላንድ እና ከነ ሞሳላ ጋር የሚወዳደር የጎል ኢንቮልቭመንቶች ያሉት ተጫዋች ሆኗል እና ተጫዋቹ እንዲህ ካሉት ተጫዋቾች ጋር ሲነጻጸር ወይም ሲፎካከር፣ ለምሳሌ ቁጥራዊ መረጃዎቹን የምንመለከት በኤርሊንግ ሃላንድ በኩል ብዙ የጎል አስተዋጽኦዎች አሉት 19 ጎሎችን አስቆጥሮ እንዲሁ ደግሞ ሶስት ለግብ የሆኑ ኳሶችን አመቻችቶ አቀብሏል፣ በ2025 ማለት ነው። ስለዚህ 22 ጎሎች ላይ ቀጥተኛ ተሳትፎ አለው። ሞሳላም 15 ጎሎችን አስቆጥሮ ሰባት ለግብ የሆኑ ኳሶችን አመቻችቶ አቀብሏል። እርሱም በተመሳሳይ 22 የጎል ተሳትፎዎች አሉት ከዛ በተጨማሪ ግን ብሪያን ሙቤሞ ደግሞ በ2025 14 ጎሎችን አስቆጥሮ ስድስት ለግቢ የሆኑ ኳሶችን አመቻችቶ አቀብሏል። ይሄ ማለት በ20 ጎሎች ላይ ቀጥተኛ ተሳትፎ አለው ማለት ነው። ስለዚህ በእነዚህ በ2025 በተጫወተባቸው 2576 ደቂቃዎች ላይ ሀያ የጎላ አስተዋጽኦች ላይ የደረሰ ተጫዋች ነው ማለት ነው እና በዚህ በማንቸስተር ዩናይትድ ቡድን ውስጥም ተጽዕኖቸው በጣም ላቅ እያለ ከመጡ ተጫዋቾች መካከል አንዱ ብሪያን ሙቦሞን እየተመለከትን እንዳለን ማንሳት ይቻላል ማለት ነው። በማንቸስተር ዩናይትድ በኩል እንግዲህ በየጨዋታው ላይ ጥሩ የሆኑ ፐርፎርማንሶችን እና ደግሞ አስገራሚ የሆኑ ለውጦችን እየተመለከትን እንገኛለን። ለምሳሌ ሴኒላመንስ በግብ ጠባቂ ቦታ ላይ ከሰንደርላንድ ጨዋታ ጀምሮ እየጀመረ ነው የሚገኘው በእነዚህ ጨዋታዎች ላይ ደግሞ ረጃጅም ኳሶችን በመጠቀም ለማንስተር ዩናይትድ ተጫዋቾች እነዛን ኳሶች አድሬስ ለማድረግ ሙከራ ሲያደርግ እያየን ነው። ከነዚህ ጉዳዮች ባለፈ ደግሞ ሌሎች በጣም ቁልፍ የሆኑ ለውጦችን አሰልጣኙ ሩበን አሞሪም አድርጓል። ለዚህም ደግሞ ክለቡ ውጤት እያመጣ በተከታታይ ጨዋታዎች ላይ እያሸነፈ ነው የሚገኘው። ከነዚህ ጉዳዮች መካከል ደግሞ አንደኛው ተብሎ የሚጠቀሰው በተለይም የካሴሜሮ እና የቡርኖ ፈርናንዴዥ ጥምረት፣ የመሃል ሜዳው ጥምረት ማይስተር ዩናይትድ ጨዋታዎችን በሚያከናውንበት ጊዜ መሀል ሜዳውን በጥሩ መንገድ እንዲቆጣጠር የበለጠ ዶሚኔት እንዲያደርግ እድል እየሰጠው መሆኑን ነው እያየ ነው ያለ ነው። ይህም ክለቡ በየጨዋታው ላይ በተለይም በነዚህ ተጫዋቾች አማካኝነት ጥሩ ነገሮችን እያገኘ እንዲመጣ አድርጎታል። አሁን ካዜሜሮን ብንመለከት እድሜው በጣም ሄዷል። እድሜዎቹ ከ30 የተሻገረ ተጫዋች ነው። ምናልባትም ደግሞ በየጨዋታው ላይ ተጽዕኖ እንዲፈጥር ወይ ደግሞ በየጨዋታው ላይ ሙሉ ዘጠና ደቂቃዎችን እየጨረሰ እንዲወጣ ላይ ጠበቅ ይችላል ግን በየትኛውም መልኩ ፐርፎርማንሱን ብትመለከቱት ለክለቡ በጣም ጠቃሚው ተጫዋች ነው። ጎሎችን ያስቆጥራል ክለቡ በሚፈልግበት ሰዓት ማለት ነው። ከዛ ባለፈ ደግሞ ኳሶችን ክሊር በማድረግ ለተከላካይ መስመር ተጫዋቾች ጥሩ ሽፋን እየሰጠ እየተመለከት ነው ነው የምንገኘው። ይሄ ደግሞ የክለቡ ጨዋታዎች ላይ ጥሩ ውጤት እንዲመዘገብ እያደረጉ ከሚገኙ ቁልፍ ነገሮች መካከል አንዱ ነው ማለት ነው። ስለዚህ በዚህም የኖቲንግሃም ፎረስት ጨዋታ ላይ ምናልባትም ደግሞ ጥሩ ኢምፓክት ይኖራቸዋል ተብሎ ከሚጠበቁ ተጫዋቾች መካከል ካዜ ሜሮን እና እንዲሁ ደግሞ አሁን እያነሳን ያለነው ብሩኖ ፈርናንዴዥን ማንሳት በጣም አስፈላጊ ነገር ነው የሚሆነው። እንግዲህ ማይሰር ዩናይትድ በተከታታይ ሶስት ጨዋታዎችን ሲያሸንፍ በሩበን አሞሪም ስር ለመጀመሪያ ጊዜ ነው እንደዚህ በተከታታይ ጨዋታዎችን እያሸነፈ እየመጣ የሚገኝ ነው። እናም አሁን ይህንን አሸናፊነቱን ማስቀጠል ደግሞ ይጠበቅበታል በ ኦክቶበር ወር ማንቸስተር ዩናይትድ ባደረጋቸው ጨዋታዎች ላይ መቶ ፐርሰንት የማሸነፍ ሪከርድ ነው እያስቀጠለ የሚገኘው። ይሄም ከአርሰናልና ከአስተንቢላ ጋር እኩል በዚህ ቦታ ላይ እንዲቀመጥ ያደርገዋል። እነዚህ ክለቦች በማሸነፍ ሪከርዳቸው እየቀጠሉ ይገኛሉ። በጥቅምት ወር ማንቸስተር ዩናይትድም ደግሞ በተመሳሳይ ይሄን ነገር ሲያደርግ እየተመለከት እንገኛለን። አሁን ኖቲንግሃም ፎረስትን የሚያሸንፍ ከሆነ ከየካቲት 2024 በኋላ ለመጀመሪያ ጊዜ ተከታታይ አራት ጨዋታዎችን ያሸነፈ ክለብ መሆን ይችላል ማለት ነው። ስለዚህ አሁን ማይስተር ዩናይትድ ረጅም ጊዜ የቆዩ መጥፎ ሪከርዶችን እያሻሻለ እያሻሻለ እየመጣ ነው ማለት ነው። እንግዲህ ከሰር አሌክስ ፈርጉሰን በኋላ የመጡ አሰልጣኞችን ብንመለከት በአንድም በሌላም ምክንያቶች ብዙ መጥፎ ሪከርዶችን ሲያስመዘግቡ እየተመለከትን ነው። ማይስተር ዩናይትድ አሁን ብዙ ጨዋታዎችን ለማሸነፍ እንኳን እንደዚህ ረጃጅም ወራትን እየጠበቀ ወደ ሰባት ወር ስምንት ወር እየጠበቀ ነው የሚገኘው። አሁን ግን ኤነን ሪከርድ ደግሞ በጥሩ እየተካው እየመጣ እንደሚገኝ እየተመለከትን እንገኛለን። ከዛ ባለፈ ግን ከሌሎቹም ክለቦች ጋር የበለጠ በተነፃጻሪነት ጥሩ ተፎካካሪነትን እያመጣ እንደሚገኝ በማንቸስተር ዩናይትድ በኩል ነው እያየን የምንገኘው። ሌላው ማቴዎስ ኩኛን እናነሳለን። እንግዲህ ማቴዎስ ኩኛ ባለፈው በማንቸስተር ዩናይትድ መለያ የመጀመሪያውን ጎል ማስቆጠር የቻለ ተጫዋች ነው። ምናልባትም ደግሞ ከዚህ በኋላም በሚኖሩት ጨዋታዎች ላይ በደንብ ጎሎችን እያስቆጠረ አሲስቶችን እያደረገልን እንመለከተው እንችላለን። እንግዲህ ዩናይትድ ይህንን ተጫዋች ወደ ክለቡ ሲያመጣው በወልቭስ የነበረውን አስገራሚ ብቃት ታሳቢ በማድረግ ነው። በወልቭስ ተጫዋቹ በሚጫወትበት ጊዜ በጣም አስገራሚ ቁጥሮች ነበሩት። እንደዛ በጣም ዝቅ ባለ ደረጃ በሚገኝ ክለብ ውስጥ እየተጫወተ እንደ አይነት ፐርፎርማንስ ማሳየት የሚችል ከሆነ ተለቆ ወዳሉ ክለቦች ደግሞ ሲያቀና እንግዲህ ምን አይነት ፐርፎርማንስ ሊያሳይ እንደሚችል መገመት ብዙም የሚከብድ አይሆን። ሶ በዛ ምክንያት እንግዲህ ይሄ ተጫዋች በባለፈው አይን ገላጭ የሆነውን ጎል ብራይተን ላይ ማስቆጠር ችሏል ለማንቸስተር ዩናይትድ። ከዚህ በኋላም ደግሞ በሚመጡት ጊዜያት ላይ በደንብ ተጽዕኖ ፈጣሪነቱ ላቅ ያለ ሆኖ ይቀጥላል። ይሄኛውም ጨዋታ ደግሞ ለዚህ ተጫዋች ጥሩ ራሱን የሚያሳይበት ሌላ መንገድ ይሆናል ተብሎ ነው የሚጠበቀው። ማቴዎስ ጉኛ ለአለመውረድ ከሚጫወቱ ቡድኖች ጋር በሚጫወትበት ጊዜ ጥሩ ሪከርድ አለው የሚሉ መረጃዎችም አሉ። በባለፉት ካከናወናቸው አራት ጨዋታዎች ውስጥ ማለት ነው ሰባት ጎሎች ሰባት ጎሎች ላይ ቀጥተኛ ተሳትፎን አድርጓል ለዓለም ወረድ እየተጫወቱ ከሚገኙ ቡድኖች ጋር ባረጋቸው ጨዋታዎች ሶስት ግቦችን አስቆጥሯል። አራት ግብ የሆኑ ኳሶችን ደግሞ አመሻሽቶ አቀብሏል። እነዚህ እንግዲህ ከሚያዝያ 2024 እስከ ሚያዝያ 2025 በነበሩ የወልቭዝ ቆይታዎቹ ላይ ያስመዘገባቸው ቁጥሮች ናቸው ማለት ነው። ስለዚህ ለዓለም ወረድ የሚጫወቱ ክለቦችን በሚያገኝበት ጊዜ ማቴዎስ ኩኛ የበለጠ ተጽዕኖ ፈጣሪነቱ ላቅ ያለ ሆኖ እናገኘዋለን እና ይህም ጨዋታ ላይ ምናልባት ተጫዋቹ ጥሩ ፐርፎርማንሱን ሲያሳይ ልንመለከት እንችላለን። ከዛ ባለፈ ግን እንግዲህ ለማይስተር ዩናይትድ አሁንም የበለጠ ስነልቦናቸውን ከፍ ለማድረግ እንደ አይነቶቹን ጨዋታዎች ማሸነፍ በጣም አስፈላጊ ነው። ማንስተር ዩናይትድ በልዩ በጣም በቃ ይሄ ጣዕም ያለው እግር ኳስ እንኳን ሲጫወት ካየ ነው በጣም ቆየት ብለናል። አንዳንድ በቃ ድንገቴ የሆኑ ፐርፎርማንሶች ናቸው ማንስተር ዩናይትድን በተመለከተ ብዙ ሀሳቦችን እንድናነሳ የሚያደርጉን እንጂ ይህ ወጥ በሆነ ተከታታይ ጨዋታዎች ላይ ዩናይትድ በቃ እጅም በአፍ የሚያስጭም ፐርፎርማንስ ሲያሳይም ብዛም እየተመለከትን አልነበረም። አሁን ግን ተከታታይ ጨዋታዎች ላይ ፎርሙ እየመጣ ነው እና እኔ ሁልጊዜም በተለይ ባለፉት ጊዜያት ኤሪክ ቴን ሃግ በነበሩበትም ጊዜም ቢሆን ሩበን አሞሪምም ከመጣ በኋላ ስናገር የነበረው ማንችስተር ዩናይትድ አሁን ስለሆነ ትልቅ አምቢሽን እያሰበ የሚጫወትበት ጊዜ አይደለም። ለምሳሌ ፕሪሜር ሊግ ዋንጫን ማሸነፍ ወይ ቻምፒየንስ ሊግ ላይ እንደዚህ አይነት ነገሮች አሉ። አሁን ማንችስተር ዩናይትድ ሁለት ዓላማ ብቻ ነው የሚኖረው። አንደኛ የክለቡን የዊኒንግ ሜንታሊቲ ማምጣት፣ የዊኒንግ ፎርም ማምጣት። ሁልጊዜ ተጋጣሚዎች ማንችስተር ዩናይትድን ሲገጥሙ ወልትራፎርድም ላይ ይሁን በሜዳቸውም ይሁን ከዩናይትድ ጋር ሲጫወቱ በቃ እንደሚያሸንፉ ከዩናይትድ ጋር ተጫወቶ ነጥብ ይዘው እንደሚወጡ እያሰቡ ነው ወደ ሜዳ የሚገቡት። ያ ነገር ደግሞ ለማንችስተር ዩናይትድ ለመጣበት ባህል፣ ለክለቡ ካልቸር ዩናይትድ ለሚባለው ትልቅ ክለብ የሚመጥን አይነት አይደለም። ስለዚህ ዩናይትድ ወደ ዊኒንግ ፎርም መምጣት አለበትና እና ክለቦች ተከታታይ ጨዋታዎች ላይ ሲያሸንፉ ነው ዊኒንግ ፎርማቸው መምጣት የሚችለው። ሶ ይሄንን ነገር ማምጣት ይጠበቅበታል አንደኛ። ሁለተኛ ደግሞ ለሩበን አሞሪም የሚሰጠው ትልቁ ኃላፊነት ክለቡን እየገነባ ነው። ምናልባት የማንችስተር ዩናይትድ ችግሮች በአንድ ወይ በሁለት የዝውውር መስኮቶች ብቻ ላይ ይቀረፉ ይችላሉ፣ ሌሎች የዝውውር መስኮቶችም ያስፈልጋሉ ማለት ነው። ግን እያሸነፈ ደግሞ ቡድን መገንባት፣ ምክንያቱም ማሸነፍ ጊዜ መግዣ ነው አንድ አሰልጣኝ ምናልባት በክለብ ውስጥ አመትም ላይ ሞላው ይችላል አስር ወርም ሊሆነው ይችላል ወይም አንድ አመት ብቻ ሊሆነው ይችላል። ክለቡን ለመገንባት የሆነ ጊዜ እንኳን ቢያስፈልገው፣ ግን እያሸነፈ ነው ጊዜ መግዛት የሚችለው ለምሳሌ ጨዋታዎች ላይ ሶስት ሶስት ነጥቦችን እያገኘ ያሸነፈ በመጣ ቁጥር የደጋፊውን እምነት የበለጠ ቢውልድ እያደረገ ትረስት እያደረገ ከዛ ደግሞ ጊዜ እየገዛው ይመጣል ማለት ነው። ግን የሚሸነፍ ከሆነ ወይ ለጥብ የሚጥል ከሆነ ደጋፊዎቹም እሱ ላይ እምነት አይኖራቸውም። እንደውም እዚህ አትሌቲክ ምን ሲል ነበረ? ከሳምንታት በፊት ዩናይትድ በብሬንትፎርድ ከተሸነፈ በኋላ የዩናይትድ ደጋፊዎች በአሞሪም ላይ ያላቸው እምነት ተሸርሽሯል፣ ልክ እሱ እንደመጣበት ጊዜ አይደለም ሲሉ ነበር። እኔ አሞሪም ሲመጣ አስታውሳለሁ። የዩናይትድ ደጋፊዎች ሞቅ ባለ አቀባበል ነበር የተቀበሉት። በቃ ትልቅ ቫይብ ነበረ። ስሙን እየጠሩ ነበረ ስታዲየም ስታዲየም ዙሪያ ላይም ሳይቀር ሲያነሱ የነበረው እና ምን ያክል አሰልጣኙ ላይ እምነት እንደነበራቸው ማሳያ ነበር። ግን ከሆኑ ጊዜያት በኋላ ደግሞ ውጤት ማጣት ሲመጣ ትረስቱ ቢውል የተደረገው ትረስት በአንድ ጊዜ ሲናድ እንመለከታለን። እና ለዚህ ነው በተለይም ደግሞ ውጤት ለማምጣት ከዛ ደግሞ ውጤቶችን ማስመዝገብ በደንብ ጊዜ መግዣ ይሆናል እያልኩኝ ሳነሳ የነበረው እና አሁንም በዚህ አሸናፊነቱ መቀጠል ነው በጣም አስፈላጊ የሚሆነው ማለት ነው። ከዛ ባለፈ እንግዲህ ኖቲንግሃም ፎረስትን በተመለከተ የሚነሱ ነገሮች አሉ። ከኖቲንግሃም ፎረስት ጋር ዘንድሮ ጥሩ ያልሆኑ ሪከርዶች ቢኖሩም ግን ደግሞ አንዳንድ ሁኔታዎችን ማንሳት አስፈላጊ ነው። በተለይም ደግሞ ለምሳሌ ማት ሴልስን ብናነሳ የቡድኑ ግብ ጠባቂ እንግዲህ በኦክቶበር ወር ምርጥ ሴቭ በማድረግ የተዋጣለት ግብ ጠባቂ ሆኖ እንግዲህ አንድ በጣም የምታስገርም ኳስ ሴቭ አድርጎ ነበርና ያቺ የአዳናት ኳስ የወሩ ምርጥ ሴቭ ተብላ ተመርጣለች። አምና እንግዲህ በርካታ ጨዋታዎች ላይ ክሊንሺት ይዞ በመውጣት ከዳቪድ ራያ በመቀጠል የወርቅ ጓንት እየተሸለመ ግብ ጠባቂ ነበር፣ ማለት ነው። ሳይጠበቅ ነው እዚህ ትልቅ ደረጃ ላይ እየደረሰው። ዘንድሮ ግን ሁኔታዎቹን ስትመለከቱ በየጨዋታዎቹ ላይ ጎሎች እየተቆጠሩ ይገኛሉ። ይሄ ምን ያክል ተጋላጭ እንደሆነ የቡድኑ የተከላካይ መስመር ተጋላጭ መሆኑን በደንብ የሚያሳይ እንደሆነ እንረዳለን እና በተከታታይ ጨዋታዎች ላይ እንደምናየው ወይም እንደምንረዳው የሆኑ አይነት ማስተካከያ የሚፈልጉ ቦታዎች አሉ። አንደኛው የቡድኑ መከላከል ወይም ደግሞ ከቡድኑ የመከላከል ቅርጽ ጋር ተያይዞ ክፍተት ያሉባቸው ነገሮች እንዳሉ የምንረዳው ነው እና ይህንን ሁኔታ በተመለከተ ነው እንግዲህ አሁንስ ግብ ጠባቂው በዚህ ጨዋታ ላይ ምን አይነት ፈተና ሊገጥመው ይችላል? በማንስተር ዩናይትድ በኩል ብዙ የግብ ድሎችን ሊፈጥሩ ይችላሉ፣ የሚታወቅ ነገር ነው። ማንስተር ዩናይትድ በፕሪሚየር ሊጉ ዘንድሮ ብዙ የግብ ድሎችን ከሚፈጥሩ ብዙ ሙከራዎችን ከሚያደርጉ ክለቦች መካከል አንዱ ነው። ስለዚህ እዚህ ጨዋታ ላይም ብዙ የግብ ድሎች በማንስተር ዩናይትድ በኩል ሊፈጠሩ እንደሚችሉ ይጠበቃል። ከዛ በተጨማሪ ግን የኖቲንግሃም ፎረስት ተከታታይ የውጤት ማጣቶች እንዴት ባለ መንገድ ነው ሊቀለበሱ የሚችለው የሚለው ለሲያንዳይች የሚታው ኃላፊነት ነው። ሲያንዳይች ለረጅም ጊዜ በበርነሌ አሰልጣኝነት የምናውቃቸው አሰልጣኝ ናቸው። ሞር ውጤት ለሚፈልግ በተለይ በቃ ይሄ ሪሊጌሽን ዞን ላይ አለ ቡድን በጣም መፍትሄ የሆኑ አሰልጣኝ ናቸው። ረጅም ጊዜ በርነሌይን ይዘው እንዳይወርድ በማድረግ በዛ ኃላፊነት ውስጥ መቆየት ችሏል። በርንሌዎችም ደግሞ በእኛ አሰልጣኝ ስር በጣም ደስተኞቹ እንደነበሩ የበርንሌ ሰዎችም ይህንን ነገር ያነሳሉ። እና አሁን እንግዲህ ወደ ፕሪሚየር ሊጉ ተመልሰው በመምጣት ነው ይህንን ክለብ እንደገና ደግሞ ኖቲንግሃም ፎረስትን በኃላፊነት ይዘው በፕሪሚየር ሊጉ ላይ በድጋሚ የምንመለከታቸው፣ ግን ጎሎችን ለማስቆጠር በጣም የተቸገረ ቡድን ወይም ደግሞ ከጎሎች ጋር ለመታረቅ በጣም የተቸገረ ቡድን። ስለዚህ አሁን ይህንን ኃላፊነት ደግሞ እንዴት አድርገው ክለቡ ሲሰጣቸው ከጎል ማስቆጠር ጋር ያለው ችግር መቀረፍ ይጠበቅበታል። ከሚለው ነገር ጋር ተያይዞ ሲያንዳይጅ በተለይም ደግሞ በአንድ ጨዋታ ላይ ዝቅተኛ ጎል የማስመዝገብ ሬት ያላቸው አሰልጣኝ ናቸው። በአንድ ጨዋታ ዜሮ ነጥብ ዘጠኝ ሰባት የጎል ማስቆጠር ሪከርድ አላቸው። ቢያንስ በአንድ ጨዋታ ላይ አንድ ጎል ብቻ ነው የሚያስቆጥሩት ወይ ከነጨራሹ ጎል አያስቆጥሩም ማለት ነው። በ334 ጨዋታዎች ላይ 323 ጎሎችን ነው የእሳቸው ክለቦች የእሳቸው ክለብ ማስቆጠር የቻሉ እና አሁን ይሄን ነገር እንዴት ወደ መስመር እንዲመጣ ሊያደርጉት ይችላሉ የሚለው በጣም ቢጠበቅ ጉዳይ ነው። ምናልባት ክሪስ ውድ እንግዲህ በፊት መስመር ላይ ሲጫወት ልንመለከት እንችላለን። ያው ኦላ አይና በዚህ ስብስብ ውስጥ የለም የነው ኦሌክሳንደር ዜንቼንኮም ጉዳይ አጠራጣሪ ሆኖ እየቀጠለ ይገኛል። ኖቲንግሃም ፎረስት እና ማንቸስተር ዩናይትድን ካነሳን ግን በባለፉት ጨዋታዎች ላይ ኖቲንግሃም ፎረስቶች ጥሩ ሪከርዶች እንዳሏቸው በተከታታይ ጨዋታዎች ላይ ሲያሳዩን እንደነበር እናስተውላለን። ለምሳሌ በባለፈው ዓመት አንድ ለባዶ ያሸነፉትን ጨዋታ ብናስታውስ አንቶኒ ኢላንጋ ጎል ያስቆጠረበትን ጨዋታ እናስታውሳለን። ዩናይትድ ብዙ የበላይነት የወሰደበት 23 ሙከራዎችን የሞከረበት ስድስት ኢላማቸውን የጠበቁ ኳሶች የተሞከሩበት እንዲሁ 68 በመቶ ዩናይትድ ኳስ በተቆጣጠረበት አጋጣሚ ነበር። እንግዲህ በዛ ጨዋታ ላይ አንድ ለባዶ በሆነ ውጤት ኖቲንግሃም ፎረስት ማንቸስተር ዩናይትድን አሸንፎ የነበረው። ከዛ ባለፈ ኖቲንግሃም ፎረስት በባለፉት ከማንቸስተር ዩናይትድ ጋር ያከናወናቸውን ሶስት ጨዋታዎች ማሸነፍ ችለዋል። ይሄ በጣም የሚያስገርም ሪከርድ ነው እና አሁን ለአራተኛ ጊዜ በተከታታይ ማንቸስተር ዩናይትድን የሚያሸንፉ ከሆነ ከ1910 በኋላ ለመጀመሪያ ጊዜ ማንቸስተር ዩናይትድን በተከታታይ አራት ጨዋታ በማሸነፍ አዲስ ሪከርድ የሚያስመዘግቡ ይሆናል። ይህም እንግዲህ ከ115 ዓመታት በኋላ አዲስ ሪከርድ የሚያስመዘግቡበት ውጤት ነው የሚሆነው በዚህ ጨዋታ ላይ የሚያሸንፉ ከሆነ ከዛ ባለፈ ደግሞ እንደዚሁ ማንቸስተር ዩናይትድ በተከታታይ በሁለት ጨዋታዎች ላይ በሲቲ ግራውንድ ወይም በኖቲንጋም ፎረስት ስታዲየም ላይ ተሸንፏል ይሄ ማለት እንግዲህ ከነሀሴ 1965 እስከ ጥቅምት 1967 በነበሩት ጊዜያት ላይ ማለት ነው ለሶስተኛ ጊዜ በሲቲ ግራውንድ ደግሞ ማንቸስተር ዩናይትድ የሚሸነፍ ከሆነ እንግዲህ ከረጅም ዓመታት በኋላ ምናልባትም ከ58 ዓመታት በኋላ ለመጀመሪያ ጊዜ በተከታታይ ሶስት ጨዋታዎች በሲቲ ግራውንድ የሚሸነፍ ይሆናል እና መጥፎ ሪካርድ ላለማስመዝገብም የሚያከናውኑት ጨዋታ ነው። ኦፕታ እንግዲህ በገለጸው መሰረት ምናልባትም ይህንን ጨዋታ ማን ያሸንፋል ከሚለው ቅድመ ግምት ጋር ለኖቲንግሃም ፎረስት የማሸነፍ ቅድመ ግምቱን ሰጥቷል፣ 38 በመቶ ማለት ነው። ካለፉትም ሪካርዶች አንጻር ክለቡም አዲስ አሰልጣኝ ከመቀየሩ አንጻር 35 በመቶ ደግሞ ማን ዩናይትድ ያሸንፋል የሚል ግምት ነው የተሰጠው እንግዲህ እናንተስ ምን ትላላችሁ? እዚህ ጨዋታ ላይ ማን ያሸንፋል? ኦፕታ እንዳለው እዚህ ጨዋታ ላይ የማሸነፍ ግምቱ የተሰጠው ለኖቲንግሃም ፎረስት ነው። ይህንን ጨዋታ ኖቲንግሃሞች አሸንፈው ከረጅም ጊዜ በኋላ ወደ ድል ይመለሳሉ ኦፕታ ሱፐር ኮምፒውተር እንዳለው፣ ወይስ ደግሞ ማንቸስተር ዩናይትድ በአሸናፊነት ሪከርዱ ይቀጥላል የሚለውን ነገር አብረን የምናየው ይሆናል ማለት ነው። እኔም ብጠይቁኝ በግሌ ወይ ማንቸስተር ዩናይትድ አሸንፎ ይወጣል አሊያም ጨዋታው ባቻ ውጤት ሊጠናቀቅ ይችላል። ግን ደግሞ ሁልጊዜም አዲስ አህልጣኝ የቀየረ ቡድን ሲሆን አይታወቅም ምን አይነት ፐርፎርማንስ ሜዳ ላይ ሊያሳይ እንደሚችል እና የአዲስ አህልጣኝ የመቀየሩ ቫይብ ራሱ ስለማይጠፋ ምናልባትም እዚህ ጨዋታ ላይ የሆነ ውጤት በኖቲንግሃም ፎረስት በኩል ልናይ እንችላለን። ከዚህ በተጨማሪ ግን እንግዲህ በጨዋታው ላይ ምን አይነት አሰላለፍ ሁለቱ ቡድኖች ይጠቀማሉ የሚለውን ነገር ስናይ በኖቲንግሃም ፎረስት በኩል ማትሴልስ፣ ኒኮሎ ሳቮና ኒ ኒኮላ ሚሊንኮቪች፣ እንዲሁ ደግሞ ሙሪሎ፣ ኒኮ ዊሊያምስ፣ ዳግላስ ሉዊዝ፣ ኤሎይት አንደርሰን፣ ዳን ዶዬ፣ ሞርጋን ጊብስ ዋይት፣ ካሉም ሆድሰን ኡዶይ እና እንዲሁ ደግሞ አይጎር በዚህ ጨዋታ ላይ በቋሚነት ይጀምራሉ ተብሎ ይጠበቃል። አምና በኖቲንግሃም በኩል አንዱ ጥሩ ነገሩ የነበረው የቡድኑ የመከላከል መዋቅር በጣም ጠንካራ ነበር። በተለይም ደግሞ በነ ሙሪሎ በነ ሙሉ ሚሊንኮቪች በኩል የነበረው ጥምረት ኖቲንግሃም ፎረስቱን ውጤታማ አድርጎት ነበር። ዘንድሮ ግን መከላከሉ ላይ ያንን ጥንካሬ ክለቡ እያሳየ አይደለም። በማንስተር ዩናይትድ በኩል እንግዲህ በቋሚነት ይጀምራል ተብሎ የሚጠበቀው ሴኒ ላመንስ ነው በግብ ጠባቂነት ላይ። በእርግጥ ኦፕታ አልታይ ባይንዲር በቋሚነት ይጀምራል ብሏል። እኔ ግን አይመስለኝም። ሴኒ ላመንስ በቋሚነት የሚጀምርበት እድል በጣም ሰፊ ነው። ሌኒዮሮ፣ ማቲያስ ዴሊት፣ ሉክሾ፣ ካዜሜሮ፣ ቡርኖ ፈርናንዴዥ፣ አማዲያሎ፣ ዲዮጎ ዳሎ፣ ብሪያን ሙቤሞ፣ ማቴዎስ ኩኛ እና ቤንያሚን ሼሽኮ ደግሞ እንደዚሁ በቋሚነት ይጀምራሉ ተብሎ ይጠበቃል። እንግዲህ እዚህ ጨዋታ ላይ ምን አይነት ውጤት ይመዘገባል ማንቸስተር ዩናይትድ በተከታታይ ለአራተኛ ጊዜ በዚህ ጨዋታ ላይ አሸንፎ ድልን ያስመዘግባል በፕሪምየር ሊጉ፣ ወይስ ደግሞ ኖቲንግሃም ፎረስት ከረጅም ጨዋታዎች በኋላ ወደ አሸናፊነት ይመጣል የሚለውን እንግዲህ በምሽቱ ጨዋታ ላይ የምንመለከተው ይሆናል። በሲቲ ግራውንድ ማንቸስተር ዩናይትድ ኖቲንግሃም ፎረስትን ከሜዳ ውጭ የሚገጥምበት ጨዋታ በጉጉት ይጠበቃል።